የኢትዮጵያ ማህበረሰብ በጀርመን በተለያዩ ከተሞች ውስጥ የሚኖሩ ናቸው። ከኢትዮጵያውያን በጀርመን ማህበረሰብ አኗኗር የሚታወቁት በዋናነት ተባብረው ኅብረት መመስረትና የባህልና የሃይማኖት ሥርዓት መጠበቅ ነው። የኢትዮጵያውያን ማህበረሰብ በተለያዩ ከተሞች እንደ ባምበርግ፣ በርሊን፣ ፍራንክፈርት፣ ማይንዝ፣ ሚዩኒክ፣ ኮሎኝ እና ሌሎች ቦታዎች ውስጥ የሚኖሩ ናቸው። በእነዚህ ከተሞች ብዙ ጊዜ የኢትዮጵያውያን ድርጅቶችና ማህበራዊ ቦታዎች አሉ። ኢትዮጵያውያን በአብያተ ክርስቲያኖችና በመስጊድ እምነታቸውን ያካሂዳሉ። ብዙ ኢትዮጵያውያን ባህላቸውን በእንጀራ በቡና በልብስ በመዋብ ዓመታዊ በዓላትን እንደ መስቀል፣ ገና፣ ፋሲካ ያከብራሉ። የኢትዮጵያ ሬስቶራንቶች፣ የሙዚቃ መድረኮችም በጀርመን ያዘጋጃሉ። ኢትዮጵያውያን በከፍተኛ ትምህርት አስተማማኝ ኮሌጅ እና ዩኒቨርሲቲዎች ይሳተፋሉ። በሕክምና ቴክኖሎጂ፣ ኢንጂነሪንግና በአካዳሚክ ዘርፎች የሚሰሩ ናቸው። ብዙ ኢትዮጵያውያን በተለያዩ የኢንቴግሬሽን ችግሮች ይጋጥማቸዋል። ለምሳሌ የቋንቋ፣ የቤት ኪራይ። ከሁሉም በላይ የኢትዮጵያ ማህበረሰብ በጀርመን ውስጥ በአገልግሎት በራስ መቻል፣ በመተባበር እና በማህበራዊ ባህላዊ ግንኙነት እጅግ ጽኑ መሆናቸው ይታወቃል።